ዜና የአገዛዙን ቀብር ለማፋጠን ሲባል በጎጃም ቀጠና የሚገኘው የፋኖ መዋቅርን በተመለከተ እንቧን ከሚያስወርድ ግምገማ እስከ እስር ከኃላፊነት መታገድ እስከ መረሸን የሚያደርስ ውሳኔ በአጥፊ አካላት ላይ ድርጅቱ በመወሰን የእርምትና ማስተካከያ ሲሰራ ቆይተዋል፣ እየተሰራም ይቀጥላል ሲል አርበኛ ራስ ዘመነ ካሴ ገለጸ። ደራሲና አርበኛ አሰግድ መኮንን በአገዛዙ ግፍ እየተፈጸመበት መሆኑ ታወቀ። ከሰሞኑ በአገዛዙ ኃይሎች የግፍ ግድያ የተፈጸመባት ፋኒት በአለም ላይ ዋሴ ከመሞቷ በፊት እናቴ ከሀገር አትበልጥም ማለቷ በርካቶችን እያነጋገረ ይገኛል። የጨነቀው እርጉዝ ያገባል እንዲሉ አበው መሽቶ በነጋ ቁጥር ስልጣኑን የሚያጣ የሚመስለው አገዛዙ የጨነቀው እርጉዝ ያገባ እንዲሉ አበው መሽቶ በነጋ ቁጥር ስልጣኑን የሚያጣ የሚመስለው አገዛዙ በኦሮሚያ ክልል በመንግስት ጸጥታ ኃይሎች በነዋሪዎች ላይ የጅምላ ስር እየፈጸመ ነው ተባለ። ሰላም ጤና ይስጥልን። የተወደዳችሁና የተከበራ የተቀበላችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የአለም ዳርቻ ሰላምታችን ይድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻም የድረስ አብራችሁን ሆኑ። ከሰሞኑ በአገዛዙ ኃይሎች የግፍ ግድያ የተፈጸመባት ፋኒት በአለም ላይ ዋሴ ከመሞቷ በፊት እናት ከሀገራ ሀገራት በልጥ ማለቷ በርካቶችን እያነጋገረ ይገኛል። ለካ የጃውሳው የ የአጤ ካሳ የአጥንት ፍላጭ የጣሊያኑ ጌታ የአባ ኮስትር በላይ የስጋ ቁራጭ ናት። ደጃች በላይን በየሻወርቅ አጤ ቴዎድሮስን በአለማየሁ ለማባበል ቴዎድሮስ ለሀገራቸው ኢትዮጵያና ና ለራሳቸውም ክብር ብለው ራሳቸውን መስዋዕት ሊያደርጉ በተዘጋጁ ጊዜ እንዲታቀቡ ተለምነው ነበር። እባክዎን በሚወዱት ልጆ በልዑል አለማየሁ ይሁንቦ በራስዎ ላይ አይጨክኑ እያሉ ተማጠኗቸው። ጃውሳው ካሳ ግን ለዓለማየሁ ምንም የማወርሰው ነገር የለም። ሲያድግን አባትህ አንዴት ኢትዮጵያ በአይኑ እንደዞረች ሞተ በሉትም አሉ። የደጃች በላይ ክንድ እንደ ሳት የፈጃቸው ፋሽሽት ጣሊያኖች ልጁን የሻሽ ወርቅን አፍነው ወስደው መልእክትም ላኩበት እርቅና ወርድ ልጅህንም ጎጃምንም ምንም እንስጥህ አሉት። አባ ኮስትረም የእናንተ ሀገር ሮም ነው፣ ኢትዮጵያ ደግሞ የእኔ ሀገር ከእናንተ አልቀበልም አልወሰዳችኋትምና አትወስዷትምም። ልጅ የሻሽ ወርቅ ከኢትዮጵያ አትበልጥም። ለእሷ እግዚአብሔር አላት በማለት ለምልጃ የመጡትን ባንዳዎች አስተናግዶ ወሬ ነጋሪውን ቱርጁማን መልሶላቸዋል። በዓለምም ይሄንን መሰል ልመና ቀርቦላት ነበር። በቲክቶክ ገጽዋ የተስተናገደ ሲሆን ነገሩ እንዲህ ነው። የኬኳ እናት በሚል ስማ አስተያየት ሰጪዋ እባክሽ ለእናትሽ ኑሪላት የሚል ማባቢያ ታቀርብላታለች። የጀግኖቹ መንፈስ ወራሿ በዓለም ግን መልሷ እንደ አባቶቿ ፈርጣማና ቁርጠኛ ነበረ። እንዲህም ይላል፣ እናቴ ምንም ቢሆን ከሀገር አትበልጥም። የሚገርም ጽናት፣ በልጅነት ባንዳን የሚያራግፍ ታላቅነት፣ ከእውነት አንደበት እናቷን ጠል ተኳይ አይደለም። የዓለም ጽናት ተራራ ላይ ስለወጣች እንጂ የጸና አይደለም። ወደ ኋላ አይመለስም። ሞት እንደ ውሃ ይጠጣዋል እንጂ ለሞት አይንበረከክም። ሞት ደሞዙና ክብሩ ስልጣኑን፣ ክብሩ ታሪኩና ግብሩ ነው። መርጃችን የቀጠለ ሲሆን በጎጃም ቀጠና የሚገኘው የፋኖ መዋቅርን በተመለከተ እንባን ከሚያስወሩድ ግንገማ እስከእስር ከኃላፊነታቸው መታገድ እስከመረሸን የሚያደርስ ውሳኔ በአጥፊ አካላት ላይ ድርጅቱ መወሰን በመወሰን የእርምትና ማስተካከያ ሲሰራ ቆይተዋል፣ እየተሰራም ይቀጥላል ሲል አርበኛ ዘመነ ካሴ ገለጸ። የአፋበአ ቴዎድሮስ እዝ አንደኛ ክፍለ ጦር እጅግ ግዙፍ የቀጠናችን አሃድ ነው። ይህ ክፍለ ጦር የጠላት የስበት ኃይልና ቋት ያለበትን ብይስሸፍኖ ይገኛል። ባህር ዳር አፍንጫችን ስር የተቀመጠ የወገን ኃይል በመሆኑ ጠላት ይህንን ኃይል ለመናድ ከውስጥም ሆነ ከውጭ ያላደረገው ጥረት አልነበረም። አልተሳካም፣ አይሳካምም። አሁንም የተለየ ችግር የለም፣ አይኖርምም። ለበርካታ ወራት ከትጥና ስትራቴጂካዊ ቅድ በኋላ ወደ ትግበራ በመግባት የአፋ ቴዎድሮስ እዝ የተሻለ አወቃቀር ስራ ላይ ተጠምዶ ይገኛል። በመዋቅር ስራ ውስጥ ደግሞ የስር ነቀል ትራንዚሽን ለውጦች ይደረጋሉ። የቴዎድሮስ እዝ አመራርና ሰራዊቱ በዚህ የለውጥ ሂደት ውስጥ ይገኛሉ። ከም የሚያስወርድ ግምገማ እስከ እስር ከኃላፊነት መታገድ እስከ መረሸን የሚያደርስ ውሳኔ በአጥፊ አካላት ላይ ድርጅቱ በመወሰን የእረምትና ማስተካከያ ሲሰራ ቆይተዋል። እየተሰራም ይቀጥላል። የቀጠናው ትግል በሀሳብ የበላይነትና አቻ ስሜት ፔር ሊደርሽፕ የሚያምኑ ጉምቱ ሰው ከፊት ሆኖ የሚመራው ተቋም ነው። ለውጥ ሲኖረው እለታት እንቅስቃሴዎች፣ የውጊያ ውዶች ና የስራ ስምሪቶች ባሉበት የመቆም ስታክ ኤን ፍሪዝ ተግዳሮት ይገጥማቸዋል። ለዚህም ይመስላል አንዳንዶች ከቅንነት ስምምነት ግን ደግሞ አሰራርን ካለማወቅ አብዛኞቹ ከመሰሪነትና ስውር ፍላጎት ዲፕል ስታንዳርድ የለውጥ ሂደት ጉዞን እንቅፋት ለመሆን ይጥራሉ። አመራርን በርብርብ መስደብ፣ ምደባን አስቀድሞ በሚዲያ ገጽ አውጥቶ መበተን፣ በአፍ የትግሉ አካል መስሎ በተግባር ግን የጠላት አጀንዳ አካል ፓርት ኦፍ እንሚ ፕሮፖጋንዳ ኤንድ ታክቲካል ማምፕሊቴሽን መሆን ተገቢ አይደለም። የተቋሙ ሰዎች ማምፕላቲቭ ታክቲስ ካን ሜክ ዘ ቪስቲም ፍሊ ኮንፊውስድ ዲስፖይንትድ ዘም ሰልፊስ ኤንድ ኢናዲኪ ያሉት እንዲሉ ይህ አይነት አካሄድ ለውጥ አዝጋሚ ኢንሰርሜንታል ቼንጅ እንዲሆን ስለሚያደርግ ልናስተውልና አውቀን ልንታረም ይገባል። በትግል ውስጥ ሊኖረን የሚገባንን ሚና አስተዋጽኦ ሳንረዳ በሰራዊት አሀድ አንድነትና ጓዳዊ ዝምድና ላይ ሊከሰት የሚችል የቢሆናል ትንታኔ ሳያስተውሉ ትችትና ገጽታ ገደላን በማዳበል የሚደረግ የስድድብ ድምር ውጤት የመርገም ትዳና ጣት ቅሰራ ውርጅብኝ ሁሉ መዳረሻው ግቡ ወደ ቀጠናውና እዙ መሪዎቻችን የአቅም ወስንነትና ተጠያቂነት የሚሄድ መሆኑን ሊታወቅ ይገባል። ዝርዝር ኪስ ይቀዳል። እንዲህ ለአራዳ ልጅ ብዙ ማለት ቢቻል ይበቃል። ግን አሁን የደረስንበትን ቦታ ያለፍንበት መንገድ ሁሉ አያስረዳም። እረፍት አልባ ሌሊቶች፣ እረፍት አልባ ቀናቶች ለተቋማዊ መጠናከርና ለትግሉ የድልግ ስጋሴ ያለመታከትና ድካም እየተሰሩ ነው። ትግሉን በተሸከመው ህዝባ ሀገራችንና አብዮቱን በሚመሩት ፊታውራሪዎቻችን ሙሉ እምነት ሊኖረን ይገባል። እኛ ግን የህዝባችንን የማሸነፍ አቅም ላፍታ ተጠራጥረን አናውቅም። በእንዲህ እንዳለ በሌላ በኩልም አርበኛ አሰግድ መኮንን በአገዛዙ ግፍ እየተፈጸመበት መሆኑ ታወቀ። ደራሲና አርበኛ አሰግድ መኮንን ግፍ እየተፈጸመበት ነው። ከሚፈጸምበት ድብደባ የተነሳ በአፉና በአፍንጫው ደም እየፈሰሰ ይገኛል። የፋኖዎችን ምሽግ አሳየን እያሉ በኤሊኮፕተር ይዘውት እየዞሩ ይገኛሉ። አርበኛ አሰግድ መቼም የማንረሳው ስራ ሰርተሃል ለአማራ ህዝብ ትልቅ ባለውለታ በመሆን በእያንዳንዳችን ልብም ነግሰሃል። ፋኖች ከምንጊዜውም የተለየ ጥንቃቄ አድርጉ። በስልክ ቁጥር ሜሴጅ መላክ፣ መደወል፣ ሶሻል ሚዲያዎችን በመጠቀም በስሙ ብዙ ወንጀሎች እየተሰሩ ነው። ሌላ ተጨማሪ ማስጠቀቂያ፣ ሰሞኑን በአርበኛ ሌተናል ኮለኔል አሰግድ መኮንን ስልክን በመጠቀም ሰዎችን እየመረጡ ቦንዳ የሚባል በኢንሳ የተበለጸገ መሰላያ ለግለሰቦች በቴሌግራም ና በሌሎች ማህበራዊ ሚዲያ አገልግሎቶች እየላኩ ይገኛል። በመሆኑ ይ ይህንን ሊንክ በሚነካበት ጊዜ ስልክ ላይ የሚገኙ መረጃዎችን ከመመንተፍ በተጨማሪ በስልክ ላይ ሪሞት አክሰስ ሶፍትዌር እንዲጫንበት በማድረግ የስልኩን ጂፒኤስ፣ ማይክሮፎን እና ካሜራ በመጠቀም ወገን ላይ ጥቃት እየደረሰ ይገኛል። በተጨማሪም በተለያዩ ሊንክ መልኩ በአንዳንድ ወገኖች በኩል የሎተሪጣ በሚመስል ና ሽልማት በማስመሰል የሚላኩ ሊንኮች ባለቤታቸው ይለያያል እንጂ ተመሳሳይ የስለላ ና የሳይበር ጥቃት ስልቶች በመሆናቸው ሊንኮች ከመክፈት እንድትቆጠቡ እናሳስባለን። ቀጠለ ሲሆን በሌላ በኩልም በኦሮሚያ ክልል የመንግስት ጸጥታ ኃይሎች በነዋሪዎች ላይ የጅምላ እስር እየፈጸሙ ነው ተባለ። በኦሮሚያ ክልል በምስራቅ ሸዋ ዞን አዳማ ከተማ ና በቡኖ በደሌ ዞን የመንግስት ጸጥታ ኃይሎች በነዋሪዎች ላይ የጅምላ እስር እየፈጸሙ መሆኑን ቪኦኤ ዘግቧል። በአዳማው የመንግስት ጸጥታ ኃይሎች ሰዎችን መንገድ ላይ ያስቆሙ፣ መታወቂያ ያልያዙትን ወደ ማቆያ እየወሰዱ መሆኑንና ዋርካ በሚባለው አካባቢ በሚገኘው መሰብሰቢያ አዳራሽ አንድ ሺ የሚጠጉ ሰዎች እንደታሰሩ ምንጮች አስረድተዋል። የሀብታ አካላት ገንዘብ የከፈሉ የተለቀቁ በርካታ ሰዎች መኖራቸውን፣ ከተያዙት ውስጥ እስካሁን ፍርድ ቤት የቀረቡ እንደሌለ ተነግሯል። በቡኖ በደሌ ዞን ዲጾ ወረዳም ጫካ የገቡ ልጆቻችሁን መልሱ በሚል በርካታ ወላጆች ለሁለት ሳምንት ያህል ታስረው እንደሚገኙና የሰብአዊ መብት አያያዛቸው የከፋ እንደሆነ ምንጮችም ተናግረዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በአንጾኪ አራተኛ ቀኑን ያስቆጠረው አውደ ውጊያ በጠላት ላይ ከፍተኛ ኪሳራን አድርሰዋል። ግዙፍ የሸዋ ጠቅላይ ግዛት እዝ አካል የሆነው መሐመድ ቢሆነ ኮር እንደ ስሙ ለጠላት ተራራ የሆነው አስቴ ጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት የፋታ አውራጃ በአንጾኪያ ገምዛ ወረዳ የአብይ አህመድን ሰራዊት በሰርጎው ገብ ኦፕሬሽን፣ በደፈጣ ውጊያ፣ በጨበጣ ውጊያ፣ በመስመራዊ ውጊያ ከአባቶቻቸው የወረሱትን የጀግንነት ታሪክ ዛሬም በአማራው ጠላት ላይ ታሪክ እየሰሩ ቀጥለዋል። ለተከታታይ አራት ቀናትን ባስቆጠረው አውደ ውጊያ በኢፋታ አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማን ከቦ ያለው አይበገሬው አስቴ ጉማ ተራራ ክፍለጦር በመኮ የከተማ ዙሪያ ባሉ ቀበሌዎች ማለትም በአርባ አራቱ ቀበሌ በወበሻ ቀበሌ በመቅደሳ ቀበሌ በ04 ቀበሌ በ05 ቀበሌ በነዚህ ቀበሌዎች ገዢ መሬቶችን በመያዝና ና በጠላት ላይ የውስጥ መረጃዎችን በማጠናከርና የጠላት እንቅስቃሴ ቀድሞ በማወቅ በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት አድርሰውበታል። ክፍለጦሩ በቀጥ ነው በጥላት ላይ ባደረሰው ጉዳት መሰረት ከፍተኛ የስነልቦና ውድቀት የደረሰበት ያገዘዙ ሰራዊት ከመከላከያ ተቋሚ የከዳ ፋኖን እየተቀላቀለ ይገኛል። ለአብነት በዚህ ተከታታይ አራት ቀናት በነበረው አውደ ውጊያ አንድ የኦሮሞ ተወላጅ የሆነ የመከላከያ ሰራዊት አባላት በፋኖ ወታደራዊ ኦፕሬሽን በመገረምና በአገዛዙ ጭካኔ በማዘን ስርዓቱን ከርቶ ከነስናይፐሩ ፋኖን በክብር ተቀላቅሏል። ይህ በእንዲህ እንዳለ በሌላ መረጃችንም በዛሬው ዕለትም ከንጋቱ ጀምሮ ራያ ቆቦ ወረዳ ላይ ከባድ ተጋድሎ እየተደረገ ነው። ከፋኖ ጋር እንኳን መታኮስ ቀርቶ የተሰጣቸውን መሳሪያዎች መሸከም የከበዳቸው የደቡብ እዝና የሰሜን